ያነሱት ክርስትና ላይ ምላሽ ነው የሰጠሁት ነው ካያችሁ አስቀድሜ አይደለሁም የተናገርኩት። እነሱ ያነሳሉ ክርስትና ላይ የክርስትናውን ከመለስኩ በኋላ መልሼ ደግሞ እናንተ ነብዬ እንዲያደርጓል ብዬ እላቸዋለሁ። ሮል ሞዴል የሚባለው ወይ እንዴት ነው እሱ ቅማል የሚኖርበት እንዴት ነው እሱ ቂጡም በድንጋይ እንደዚህ እንትን ያለው እነኚህ እነኚህ ነገሮች ስድብ ይመስሉ ነበረ። ደጋግመን በመረጃ ነው የምናወራው። እፎይ አይዋሽ የሚለው ትሬንድ እራሱ ተፈጥራ ነበር ያለመረጃ ያወራ የሚለው ማለት ነው። እኔ ብዙ ጊዜ ቻሌንጅ አድርጉኝ ስ ኑና ያለመረጃ አንዲት ቃል የተናገርኳትን አምጡ ስላቸው ሊያመጡ አይችሉም። አንዲት ቃል እናልኳቸው ያለመረጃ ያወራዋትን ያ መጨረሻ ላይ እኛ ኦልሞስት ታማኝነታችንን እንድናገኝ የሆነናል። መጨረሻ ላይ ማለት ነው። እውነት ምንም ልቀጥን አትበጠስም እንደሚባለው ማለት ነው። ልቀጥን፣ ልትመነምን ትችላለ፣ የሆነ ሰዓት ላይ ትገፍታ፣ ተገፍተ፣ ውሸት ትወፍር እና ቦታ ያዛ ምናምን ነገር እውነትን እንትን ልትል ትችላለህ፣ ግን እውነት እውነት ነች። ኦሎይስ መጨረሻዋ። ምክንያቱም የራሳቸው ሰዎች ይመጡ እና እኛ ያለውን ኮንፌርም ያደርጉልናል። አንደኛው ይመጣና ከመካከላቸው፣ እና ምን ችግር አለው እንደዚህ ቢሆን ይላል፣ አዎ አድርጎታል ይላል። እዚህ ያሉት ይክዱ ይክዱና፣ አንደኛው ይመጣና ከመካከላቸው ያምናል። በቃ ይሄ ይሄ ነገር የእኛን እውነተኛነት እያሳመነ ሲመጣ ሰዎች ከኛ ጋር መቆም ጀመሩ፣ እንጂ አብዛኞቹ ተቃውመውናል። አብዛኞቹ በሚባል ደረጃ ቪዲዮ የሰሩብን አሉ። እኔ አሁን የሆነ እንትን ልጅ አለ፣ ወደ አርባ ምንጭ ይመስለኛል፣ ብዙ ተከታይ ያለው ሁለት ጊዜ ቪዲዮ ሰርቶ ጠልዞኛል። እንደውም እኔ በጣም ተናድጄ ቪዲዮ ልስራበት እንደ ሰው እያልኩኝ በቃ ይብል ለህግ ሁሉ ይቅረብ ብሎ ሁሉ ቪዲዮ ሰርቶብኛል። ኦርቶዶክስ ነው። የዛሬ ዓመት ምናምን አካባቢ ማለት ነው። ልውጥ ብሎ አሁን እፎይን አትናገሩ ብሎ እፎይ ምንም አላጠፋም፣ የእናንተዎቹ ናቸው ባለጌ። እፎይ የተጻፈውን ነው ያወራው፣ እፎይ ትክክል ነው የተናገረው ብሎ ስለ እኔ ሲሟገድ ሳየው፣ እንኳንም ያን የቪዲዮ ያልሰራሁበት ሲገባው ከኔ ጋር ቆመዋል። በቀላሉ ሮሚ የምትባለው እንኳን ስሰድበኝ ነበር ባለው ግልብጥ ብላ ደግሞ መልሳ እንዴ የራሳችሁን እንትን ነው እንትን ያለው ምላሽ ነው የሰጠላችሁ ብላ ስትቀየር አይታችኋታላ። ሰዎች እንደዛ ናቸው። በመጀመሪያ ሲሰሙ ይደነግጣሉ። እኛ የምንናገረውን ሲሰሙ፣ እኛ የምናሳየውን ሲሰሙ ይደነግጣሉ። ከዛ እኛ እያልን ያለነው መጽሐፉ ላይ መሆኑን ሲያውቁ መጨረሻ ላይ ከኛ ጋር ይቆማሉ ማለት ነው። በደሞ ዋጋም ያንን የእሱ ብቻ ሳይሆን የብዙዎቹ ኦርቶዶክሶችን እንትን ያለፈበት እፎይ የሚዋሽ ዝም ብሎ የሚናገር መስሎት ነበረ። መጨረሻ ላይ ደጋግመን መረጃ እያወጣን ስንናገር የራሳቸውም አንዱ ሲክድ አንዱ ሲያምን፣ መጨረሻ ላይ እውነት መሆኑ ገብቶት ስለዚህ ያስተምሮቱ ነው ወደሚለው መጥቷል ማለት ነው። በሁለተኛ ደረጃ ላይ ያነሳው ምንድነው? እሱ እንደ ጥያቄ የሚያነሳው ከዛ የወጡ ልጆችን እንዴት ነው እሱ መዳረሻቸው ምንድነው እሱ የሚል ነው ሁላችንም የምንሰራው ከእስልምና ወጥተው ሜዳ ላይ እንዲበተኑ ብቻ ሳይሆን የዘላለማዊ ህይወትን እንዲያገኙ ነው። የዘላለማዊ ህይወት የሚገኘውን አስተምሮ እንዲያገኙ ነው። ያንን ደግሞ ምናምን እስከሆንን ድረስ እነሱም እንዲያምኑ እንፈልጋለን። ለምሳሌ እፎይ በሰክርማንቶች በሙሉ ያምናል። እንደዛ ወደ ማያምን እንዲሄዱ አያደርግም ማለት ነው። እፎይ በስላሴ ያምናል። በስላሴ ወደ ማያምኑ እንዲሄዱ አይደለም ፍላጎቱ። የሰው ጆባ እንዲሆን ወይም ደግሞ ኦሊጂሰስ እንዲሆን አይደለም። እፎይ ፍላጎት ማለት ነው ከሙስሊሞች የሚወጡ ምንድነው ፍላጎቱ? ከስልምና ወጣው በስላሴ እንዲያምኑ በክርስቶስ አምላክነት እንዲያምኑ በክርስቶስ ቤዛነት እንዲያምኑ በደም ዋጋ እንደተገዙ እንዲያምኑ ያንን ማድረግ ነው እንጂ የፎይ አላማ፣ ከእስልምና አውጥቶ መበተን አይደለም አላማው ማለት ነው። ስለዚህ ሁለት ነገር አለ። በንጽጽር አለምልስ ቢማታቁ ከሆነ አሰራሩ ላይ ሁለት አይነት አለ ፖልሚስቲክ እና አፖሎጂስቲክ። አፖሎጂስቲክ ላይ ሞሮፍ እራሳችሁ ዲፌንድ ነው የምታደርጉት ክርስትናውን ብቻ እዛችሁ መመለስ፣ ክርስቲያን ስትሆኑ ክርስትናውን እዛችሁ ዝም ብሎ ማስተማር ሊሆን ይችላል። ይህ አፖሎጂስቲክ ፓርቱ ነው። ዝም ብላችሁ ለሰዎች ሄዳችሁ ክርስትናን ማስተማር ማለት ነው። ፖልሚስቲክ ላይ ግን ምንድነው እሱ ሞሮፍ የምታተኩሩት ክርስትናውን ከማስተማር በዘለለ እስልምናን ሄዶ አታክ ማድረግ አስተምሮታችሁ ስህተት ነው ብሎ የእስልምናን ስህተተኝነት ማሳየት ማለት ነው። እስልምና ስህተት መሆኑን ማሳየት ትንሽ ይሄ ኦፌንሲቭ ነው። ጠብ የሚነሳው ብዙ ጊዜ እንደ አለምም ጠብ የሚነሳው በአፖሎጂስቲኩ ፓርት ሳይሆን በፖልሚስቲኩ ፓርት ነው። እኛ አብዛኛውን እስልምና ላይ የምንሰራ ልጆች ፖልሚስቲክ ነው የምንሰራው፣ አፖሎጂስቲኩን ሳይሆን ማለት ነው። ምን ማድረግ ማለት ነው አታክ ማድረግ ኦፌንሲቭ ነው ትንሽ ከበድ ይላል ምክንያቱም ሰዎችን ሄዳችሁ ሃይማኖታችሁ ስህተት ነው ብላችሁ ነው የምታሳዩቸው ሃይማኖታችሁ ስህተት ነው ይኸው ይሄ ይሄ ይሄ ይሄ እያላችሁ አስተምሮታቸው ስህተተኝነት ስታሳዩቸው ስህተት ነው ስትሏቸው ሰዎች ዝም ብሎ አይቀበሏችሁ የራሳችሁ ይሄ ትክክል ነው ማለት ሳይሆን ኖ እስልምና ስህተት ነው ከዚህ ከዚህ ከዚህ አንጻር አጋንንታዊን አስተምሮቱ ስትሉት ያ ሰውዬ ቴንኪው ብሎ አይቀበልህም ኦፌንሲቭ ይሆናል ማለት ነው። ስለዚህ እኛ ሞሮፖል ሚስቲክ ላይ ስለምንሰራ እስልምናን ሀሰተኝነት ማሳየት ነው። ያ ሀሰተኛ መሆኑን ካሳመንም በኋላ የሚወጡ ሰዎች አሉ። እስልምና ሀሰት መሆኑ ሲገባቸው በየጊዜው የሚወጡ ሰዎች አሉ። ነገር ግን ያንን የሚወጡ ሰዎችን ደግሞ ከኋላ ከኛ ስር ተከታትሎ አፖሎጂስቲክ የሚሰሩ ሊሆኑ ይችላሉ። ኖርማል መምህራኖች እነኛም ማስተማር አለባቸው እኛ ቀደም ብያችኋለሁ፣ ዋን ቱ ዋን ነው ከእስልምና የሚወጡ ልጆች የምናስተምረው ዋን ቱ ዋን። አስር ሰው ቢወጣ ለምሳሌ አስር ልጅን በቀን ላስተምር ብትል፣ አስር ሰዓት ይፈጅብሃል። በቀላሉ አንዳንድ ሰዓት ላስተምር ብትል አንዳንድ ሰዓት እንኳን ላስተምር ብትል፣ አስር ሰዓት ይፈጅብሃል ማለት ነው። ምን ያህል ቦሪንግ እንደሆነ አስቡት፣ ምን ያህል አድካሚ እንደሆነ፣ ምን ያህል አቅማሹን እንደሚገል፣ ምን ያህል ከባድ እንደሆነ አስቡት። አስሩን አንድነት እናስተምር ካላችሁ ከአስር ውስጥ አንደኛው ሰላይ ሊሆን ይችላል የመጣው አንደኛው ስም ዝርዝር ሊወስድ ሊሆን ይችላል የመጣው ማነች ማንጋ እየተማረች ያለችው የሚለውን ለቤተሰብ ይደርሳል መረጃው እነኛ እንዳይሆኑ በጣም ጥንቃቄ እናደርጋለን ትናንትና እኛ ብንናገር ላታምኑን ትችሉ ነበረ መምህር ክርስቶፎረስ ሲያወሩ ሰምታችኋል አሁን ባለፈው ልካችሁልኝ መልሼባችኋለሁ አሉ ከአቅማችን በላይ ሲሆን እንለምናለን መምህራንን እየዞርን ባካችሁ አስተምሩልን ከአቅማችን በላይ ሲሆን ለክርስቶፎረስ ወደ አስር ልጆች ልከን ነበረ። ወር ምናምን ከወር በፊት ማለት ነው። ከእስልምና የወጡ ልጆች ክርስትናን እንዲማሩ ወደ አስር ልጆች ልከን፣ በቃ እኔ ኦቨር ሆነብኝ አልችልም ብለው መለሱብን። እነኛን አስር ልጆች እንዲህ ነው የበተናቸው። በቃ በየ በሰፈራችሁ ያለ ቤተክርስቲያን ሄዳችሁ ከቻላችሁ ተማሩ፣ ምንም ልንረዳችሁ አልቻልንም ነው ያልናቸው። በቃ ከአቅማችን በላይ ሲሆን ምንም ማድረግ አንችልም። ስለዚህ ምንድን ነው ያለን አማራጭ? በቻልነው መጠን ቤተሰብ ሲሆን፣ እናሁም ቤተሰቦችን ብዙ ጊዜ ትሪት አደርጋለሁ። ቤተሰቦችም ማስተምራቸው አሉ። ቤተሰብ ሲሆኑ በቃ እጣጣር አለሁ የተወሰነ ምክንያቱም ልጅ፣ ሚስት፣ ባል ምናምን ሲሆኑ ዝሆል እነኛን ለማስተማር ሞክራለሁ። የተወሰነ በሳምንት የተወሰነ በሳምንቱ ሁለት ቀን ሶስት ቀን እየሰጠዋቸው አንድ ሰዓት ተኩልም አንድ ሰዓትም እንደዛ አስተምራለሁኝ ግን አስ ኢንዲቪዥዋል እያንዳንዱን ከዛ የወጣን ሙሉ ላስተምር ማለት በጣም አድካሚ ነው። በጣም አድካሚ። ከሀ ጀምረህ ነው የምታስተምረው እስልምናን ሐሰተኝነት እያሳየ፣ እንደገና ደግሞ ክርስትናውን እውነተኝነት ማስተማር በጣም ጊዜ ይፈልጋል ማለት ነው። በአንድ የሚያልቅም ደግሞ አይደለም። በጣም ረጅም ጊዜ የሚፈልግ ነው። ከፕሮቴስታንቱ የወጣን ለማስተማር ለምሳሌ ፕሮቴስታንቱ ላይ መጽሐፉ አንድ ነው፣ ዲስ ማሽን ትላትል ትችላለህ። አብዛኛው ክርስቶስ አምላክነት ላይ ትስማማለህ። ተዛ ሜይ ቢ ጥምቀት ያድና ለደድነት ያስፈልጋል አያስፈልግም፣ ስጋ ወደሞ ያስፈልጋል አያስፈልግም። የምጠቅሳቸው ጥቅሶች ኦልሞስት ፕሮቴስታንቱም ሲጠቅሰው የነበረው ስለሆኑ እዚህ እስማኤል አትጣላባቸው ትችላለህ። ስለምናው ላይ ግን ሀብለህ ነው ገና መጀመረው። ስለዚህ በጣም ታይም ይወስዳል። ይህን የሚያደርጉ መምህራኖችን ለምነን ለምነን አተን ነው ተቸግረን ነው ማለት ነው። አሁን ለማቀሳሰር እየተሞከረ እንዳለ ገብቶኛል። ከጾም በኋላ እንገናኛለን የሚል ጽሁፍ አይቻለሁ። ይምጡ እስኪ እነኛ ሰዎች ይምጡና በዛቻ ሳይሆን በጠረጴዛ ዙሪያ ብንወያይ ደስ ይላል። በዛቻም ከሆነ ችግር የለውም እንዳመጣጣቸው መመለስ ብዙ የሚከብድ ነገር አይመስለኝም። ምክንያቱም እንደዛ ብለው የጻፉ ሰዎችን ለምነናቸው ነበር። ፐርሰናሊ እኔ ያንን ልጅ ለምሳሌ እንደዛ ብለው የጻፈውን ልጅ፣ እባክህ በክርስትናው ላይ እንደዚህ ቢያንስ መሰረታዊ ጽሁፎች የተጻፉ ካሉ እንኳን ስጠን ልጆች ምንሰጣቸው ዶክመንቶች፣ እስኪ አዘጋጁ ብለን ለምነነው ነበረ። ከአንዴም ሁለት ሶስት ጠይቄዋለሁ ደውዬ ምላሽ ያልሰጠኝ ሰውዬ ያልሰጠኝ መረጃዎችን ለምሳሌ የመጡ ልጆችን እንኳን እነኝህን እነኝህን ልጆች እስቲ ያዙልን ብለን ምላሽ ያልሰጠን ሰውዬ እንተያያለን የሚል ጽሑፍ አሁን ዛሬ ጽፎ ልከውልኝ በጣም ያሳቀኝ፣ የተዘጋጀ በክርስትናው ላይ ፋይል አለን ምናምን ብሎ ጉራ ሊጎርር ሞከረ ማለት ነው። ጠይቄዋለሁ፣ ራሴ ደውዬ አንዴም ሁለት ሶስቴ ማለት ነው። ያኔ ጾሙ ሲፈታ ሲጀምረውና እንሄድበታለን ማለት ነው። የወጡ ልጆችን መረጃዎችን በክርስትና ላይ ቢያንስ ሰጥ፣ እኔ አሁን በእስልምና ላይ የተሰሩ ፋይሎችን ሰርቼ መስጠት ላይ ከብደኝ ይችላል፣ ምክንያቱም በጣም እየሰራሁበት ስለሆነ። በክርስትናው ላይ ያላችሁ እንኳን ፋይሎችን ስጡን እንኳን ብለን ጠይቀናል። ያልሰጠን ሰውዬ ፋይሎች አሁን አሉኝ። ያወጣችኋቸው ልጆች ወደ ፕሮቴስታንት ሲሄዱ ዝም በል እያላችሁ ነው አሉ። አሁን እንኳን ወደ እኛ ስጡን እኛ ፋይሎች አሉን። አስቀድሜ እጠይቅ ያለው ብሮ ጠይቄህ ነበረ። ጠይቄህ ላሽ ነው ያልከን። አስተምሩልን ብለን እምቢ ነው ያላችሁን። እኔ በቃል ብናገር ብዙ አታምኑ ነበረ። ክርስቶፎረስ ራሳቸው ሲናገሩ ሰምታችኋል። መጥተው መልሰናል። በቃ ስለዚህ እኛም ደግሞ ይከብደናል። ከዛ አንጻር ነው። ሰዎች እንዲድኑ እንፈልጋለን። ያለንበትን እንዲያምኑ እንፈልጋለን። ያንን ግን ዋን ቱ ዋን ሁሉን መስራት ደግሞ እኛ አንችልም። ለዚህ ነው አቅም ያንሰናል፣ አቅም ያንሰናል አግዙን፣ አግዙን፣ አግዙን እያልን ያለ ነው። ከዚህ አንጻር ነው ሜይ ቢ ይህን ይመስላል። ሜይ ቢ እያንዳንዱ እፎ እንዴት ታምናለህ ከሆነ ጥያቄ እኔ እንደማምነው እናገራለሁ። የሚወጣው ሰውዬ እውነቱ ምንድን ነው ካለኝ፣ እንዴት ነው የምታምነው ካለኝ፣ እኔ ክርስቶስን እንዲህ ብዬ አምናለሁ፣ ስላሴን እንዲህ ብዬ አምናለሁ ትንሣኤ ሙታንን እንዲህ ብያምናለው ሚስጥረ ቁርባንን እንዲህ ብያምናለው ጥምቀትን እንዲህ ብያምናለው ብዬ መመስከር አይከብደኝም ማለት ነው። እና ያንን ይመስላል። እፎይ ምናልባት እንደ ፖዚቲቭ ሀሳብ ብለው አይነ ዋንትዋን መደረጉ ግድ ነው፣ ዋንትዋን አስፈላጊ ነው። ቅድም እንዳልከው ምናልባት አብዛኛው ሆኖ ሲመስኩ በተደጋጋሚ የሚጠይቁትን ጥያቄ የእነሱን ጥያቄ እንዲሰበሰብ አድርጎ መልስ ለማዘጋጀት ፕላስ ደግሞ ይሄ ኖርማል የሚሰጡትን ትምህርቶች መላክ እና በጥንቃቄ እንዲሰሙት ሳይረዝም በፓርት በፓርት እያላኩ መጨረሻ ላይ በሳምንት አንዴ ምናምን እየተገናኙ ለጥያቄ እና መልስ ለማብራሪያ እንደዛ ማድረግ ተገቢ፣ እሱ ጥሩ ይመስለኛል። ነገሮችን ምክንያቱም አሁን አንዳንዴ ያያችሁ ነገሮችን የምናቀድበትን መንገድ ብዙ ጊዜ አንጠቀመኛም የሚታየ መስራታችን ላይ ነው። እና ምናልባት ኮምን ጥያቄዎች ካሉ ኮምን ጥያቄዎችን በስፋት ለመመለስ መሞከር ከዛ በኋላ ኖርማሊ ትምህርቶችን የሚማሩ ትምህርቶችንም የተዘጋጀ ካሪኩለም ካለ እነሱም በመላክ እያነበቡ ምን እያሉ ከዝሆነ ምናልበት በሳምንት አንዴ ምናምን እየተገናኙ ያው ቨርቹዋል እየተገናኙ መጠየቅ፣ መማማር እሱ ነገሮችን ያቀላል ብዬ አስባ ነው። ምክንያቱም አንተ እንዳልከው ስልብት ሀ ብሎ የሚጀመረው ሀ ተብሎ ስለሚጀመር ፍሮም በቢጊኒ ማስተማር በጣም ከባድ ነው። ስለዚህ መሰረታዊ ነገሮች ድርኮ ከዚያ ላይ ለጥያቄ እየተዘጋጁ አንዳንድ ያልገባ ነገር ካለ ያልገባቸው ያልገባቸው ነገር ላይ እንዲዘጋጁ ፕላስ ደግሞ በጠሮት በጸሎትም እንዲጠነክሩ ደግሞም ያው በጥበር ጠቀቱም እንዲጠመቁ ማድረጉ ወሳኝ ነው። ስራው የሚያቀልበ ሙሉ ምክንያቱም ኦቨሲ ቁጥሩ እየጨመረ ነው የሚሄደው። ቁጥሩ እየጨመረ ከሄደ የሆነ ሳለ ከአቅማችሁ በላይ ይሆናል እና እናንተም የምታቀርቡበት መንገድ ብትከታተሉ ጥሩ ኖራለው፣ እና ይህ ለማለት ነው። ተባረኩ።